ሰላም ጠና ስጥልኝ። እንዴት ናችሁ? ውዴ ቻናል ተከታታዮች ሰላም ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንዴት ናችሁ? ሁሉ ሰላም ነው?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 ሽንኩርት፣ ካሮት፣ እንዲሁም ደግሞ ነጭ ሽንኩርትና ቲማቲም ንጅ የመጣሁት፣ ሌሎቹንም ደግሞ እንደዛው እየጨመረን ምንሰራ ይሆናል። እዚህ ጋር ግማሽ ሽንኩርት ቀይ ሽንኩርት ስለሚበቃኝ ግማሹን ብቻ አድቅቄ ከትፌ፣ ሌሎቹንም ደግሞ ካሮቱንም እንደዛው አነሳ አነሳ አድርጌ ድንቹንም አነሳ አነሳ አድርጌ ነው የምከትፈው። ለልጆች ትንሽ ተለቅተለቅ ሲል እንዳያስቸግራቸው ማለት ነው። ከዛ ድንቹንም ደግሞ አነሳ አነሳ አድርገን እንከትፈዋለን። ይሄው እንደዚህ አድርጌ ከትፌዋለሁ። እዚህ ጋ ደግሞ ነጭ ሽንኩርትና ቲማቲሙን እንደዛው አድርጌ ከትፌዋለሁ። እዚህ ጋ አሁን የምሰራበትን መጥበሻ እጅ አለው። እሱ ላይ ቀይ ሽንኩርት አድርጌ አቆላለሁ አለው። ከዛ ትንሽ ዘይት እንጨምርበታለን። በዘይቱ ትንሽ ደግሞ ሽንኩርቱን ከጠበስነው በኋላ እዚ ጋር አነስ ያለ የደቀቀ ስጋ ነው የተጠቀምኩት ጨምሬበታለው። እንዲሁም መስራት ትችላላችሁ። እኔ የደቀቀ ስጋ ስለነበረ ጨመርኩበት። እንደ አማራጭ ቢኖረው ደግሞ የበለጠ ስለሚጣፍጥ ማለት ነው። ይህን ያህል ከበሰለ በኋላ ካሮቱን ጨምሬዋለው። ቀለል አድርገን እንደዚህ አንዳንድ ጊዜ ደግሞ ሰርተን መላክ ስለምንችል እንዲህ በቀላሉ እንድንሰራ ነው። እንግዲህ እንዳማራጭ ዛሬ ይሄንን ይዤላችሁ የመጣሁት። ይሄን ያህል ከበሰለልን በኋላ አንድ አነስ ያለ ቲማቲም ነው እኔ ከትፌ የጨመርኩት። ቲማቲም ከሌላችሁ ደግሞ የቆርቆሮ ቲማቲሙንም መጠቀም ትችላላችሁ። ከዛ እየከደለን ደግሞ እናበስለዋለን። ይኸው እዚህ ጋ እንደዚህ ያህል ከተቁላላልኝ በኋላ ድንቹን ጨምረን ደግሞ አንድ ላይ አድርገን ደግሞ ትንሽ ጣዕሙን እንዲስብ ደግሞ በደረቁ መጀመሪያ እንደዚህ አድርገን አብረና በስለዋለን። ከዛ ትንሽ ውሃ ጨመርኩበት ያው ውሃ እየጨመርን እየጨመርን ነው እንግዲህ ድንቹ እንዲበስልልን ያ ውሃ በየመሃሉ እየጨመርን የምናበስለው ከዛ ድንቹ እንዲበስል እየከደንኩኝ እያበሰልኩት ነው ያው ቪዲዮ ላይ ስለማይገባ ነው እንጂ በየመሃሉ እኔ ውሃም እየጨመርኩኝ እያበሰልኩት ነው እዚጋ ነጭ ሽንኩርት ነው የጨመርኩበት ከዛ ደግሞ ግማሽ ሻይ ማንኪያ ጨው ጨምሬበታለው። ድንቹ በደንብ ሆኖ ቢበስል ቆንጆ ነው። በኋላ ላይ ለማባያነት ስለሆነ ቂጣ መንጋግርለት ቆንጆ እንዲሆንልን ድንቹን ትንሽ በደንብ በሰል ለምታደርጉት ቆንጆ ነው። ያው ቆንጆ ሆኖ ደርሶልናል። ድንቹን በደንብ ሆኖ ነው የበሰለው። እሱን ደግሞ እናወጣና ለማባያነት የሚሆን ደግሞ እዚህ ጋር ቂጣ እንጋግርለታለን። በእንጀራም ማድረግ ትችላላችሁ። በቂጣም ደግሞ ሲሆን ልጆች ስለሚወዱት እኔ ዛሬ በቂጣ ነው እንግዲህ ይዤላችሁ የመጣሁት። ትንሽ ጨው ያደረግኩበት እንዲሁም ደግሞ ትንሽ ዘይት እናደርግበታለን። ከዛ ውጭ ምንም ነገር ያደረግኩበት ነገር የለም። ከዛ እንደዚህ ካዋሃድ ነው በኋላ ትንሽ ውሃ እየጨመርን ቅዝቃዜ የለቀቀው ውሃ ቢሆን ጥሩ ነው። ው ይሄን ያህል እንደዚህ አድርጌዋለሁ። እንደዚህም ስታዩ ደግሞ ቀጠን ያለ ነው። በደንብ እንዲሄድልን እንደዚህ ያህል ብታደርጉት ቆንጆ ነው። አሁን እዚህ ጋር መጥበሻውን ጥጄ እዳው ላይ ዘይት ዝም ብዬ በኪችን ሶፍት ነው እንትን ያልኩ የጠራረኩበት። ከዛ በእንደዚህ በመቀነሻ በጭልፋ ነገር እየቀነስን እያደረግን ደግሞ እናመስለዋለን። ያውላችሁ በጣም ቆንጆ የሆነ ስስ የሆነ ቂጣ ነውና ያው ከእንጀራ አይተናነስም፣ ግን ልጆች ደግሞ በእንደዚያ ነገር ስለሚወዱ እንደማራጭ ሆናችኋል ብዬ ነው እንግዲህ ይሄንን ደግሞ ያሰብኩት። ከዛ ይሄን ወጣና ደግሞ አንድ የቀረችን አለች ደግሞ እሷንም እንደዛውን ጋግረውና እንጨርሳለን። ይሄው እንደዚህ ቆንጆ ሆኖ ነው። እንደውም እየገለባበት ነው እያበሰልኩት ያለሁት ቆንጆ ሆኖ እንዲበስልልን ማለት ነው። አሁን ይሄንንም እናወጣና ሌላውንም እናዘገጃጃለን ማለት ነው። ስራችንን ጨርሰናል እዚህ ጋር። አሁን የሞሰጃ ሳህን ላይ አድርጌ እዚህ ጋር ድንቹ እናደርጋለን። ድንቹ በደንብ ሆኖ ነው የበሰለውና እንዲህ ደግሞ ድርቅ እንዳይልባችሁ እንግዲህ እኔ እንዳደረኩት አድርጎት በጣም ድርቅ ሲል ከቂጣው ጋር እንዳይደርቅባቸው ለልጆች ማለት ነው ያለው እንደዚህ አድርግ ያለው። ከዛ ደግሞ ቂጣውን ደግሞ ጥፍጥፍ አርገን ያው እንደ ምሳሳሃን የኔ አነስ ያለች የምሳሳሃን ስለሆነች ለእናንተ ማሳያ ብዬ እንትን ያልኳት እና እንደ ምሳሳሃኑ ያው ይይዝላችኋል በደንብ ማለት ነው። ያው እንደዚህ አድርግ ያለው። እዚህ ጋር ደግሞ ደረቅ የብስኩት ነው የ እንትን ማለት የሚገዛ ብስኩት፣ ማንኛውም አይነት ብስኩት እናንተም ያላችሁን ማገል ትችላላችሁ። እዚህ ጋር ብርቱካን ነው። እያንዳንዷን እንደዚህ ብታወጧት ለልጆች በጣም ደስ ብሏቸው እንዲመገቡት ማለት ነው። እንዳያስቸግራቸው እያንዳንዷን እንደዚህ ከመቆራረጡ እንደዚህ አድርጎ ማዘጋጀቱ ቆንጆ ነው። ቀለል ያለ እንግዲህ የልጆች ትምህርት ቤት ምሳ እንትና ይዤላችሁ የመጣሁትና ሞክሩት እንግዲህ ቀለል ያለም ስራ ስለሆነ ትወዱታላችሁ ብዬ አስባለሁ። እስካሁን ከኔ ጋር ስለነበራችሁ እጅግ አድርጌ ከልቤ ነው የማመሰግነው። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ዛሬም እንግዲህ ስራዬን ላይክ አድርጋችሁ ሰዎች ዘንድ አድርሱልኝ። በሚቀጥለው እንገናኛለን። ቻው።